አቺ፣ ነይ ተነሽ። ጭራሽ ትቀመጫለሽ? የቤቱን ልብስ ማን ሊያጥብልሽ ነው? ኧረ እባክህ፣ ባለፈው ሳምንት ከሆነ እኔን እየሻጠብኩት ከፈለክ ጠብ። እግር መብላት ትችላለሽ። እቺ እንዴት አባቷን ነው የሚያረጋት? አንቺ ታላቅሽ እኮ ነኝ። ወይ ደግሞ ማለት ነው እጄንም ጨምራ ብላሽ ነሽ ለያዝ። ብቻ ምን አባሽ ልዩ አቦሰም አየሽ አሸነፍኩሽ አረባክ በሶስት ነው ሺ ምን አይነቷ ናት አንድ እድል አለኝ እሱን ካሸነፍኩሽ ታጥቢያለሽ በይ

ሄሎ፣ ወይ የኔ ፍቅር። ያኔ ፍቅር አትበለኝ። ለምንድን ነው ይሄ ጓደኛ ከሚከታተለኝ? ሽሜ ነው አዎ። በቃ እንዴ አሁንስ በጣም በዛ። ከወንድ ጋባዬኝ ቁጥር እንደሴት በራ ያመላልስ። ንገረው በቃ ይተወኝ። የታመመችውን እህቴ ላስታምበት በቃ ወዳንተ እየመጣው ነው የኔ ፍቅር። እሺ፣ ስማኝ ያቺ ቆሻሻ ፍቅረኛ ዛሬም ከወንድ ጋር አየዋል።

ቀጣይ ነው። ፍቅራትና ድራሰን ያማሃል። አቺ ስኒ ቤት የተቀመጠውን ብስኩት ማን የበላው? ምን አቀልሃለሁ? እኔ ዳይት ላይ ነኝ። ለዛ ነው ምግብ በአፍሽ ያለሽው። ቆይ ቆይቋ፣ ምንድነው? ምግብ መስሎ ነው እና ምንድን ነው፣ በሀሳቤ እየበላው ነው ማለት። ማለት ማ በአፌ ምግብ አልያስኩም። ኢማጂን እያደረግኩ ነው። እንደውም ይወለ አይኔን ጨፍንን አላሳየ። ጨፍን ጨፍን ጨፍን። አረባክሽ ታዲያ ድምፁ ኬት መጣ? ኤውል አሁን እጄ ብስኩት እንዳላስብ አሁን ታየ አይደለ እንዴ? አሁን በቅ። አሁን ተቀበለኝና ብላ። እሺ ጎበስ። አረ አንተ ራስ ብቻ አልከበት። አንቺ ማን ነው የምታታልዩ? አረን አላታለልኩም። ከፈለክ ድገም። ጭራሽ በእኔ ብስኩ ድገምትኛለሽ ወይ ዳግም። ነይ ነይ ብዬሻለሁ። ምን አባሽ ነይ አማነው እሺ፣ ባያ አንቺ አምሻል እንዴ በሽተኛ፣ ስሚ ሽሚ አረ እስኪለች እኳ በእናት የሆነ ስጦታ ልስጣት ልደቱ አደርሷል። ምንም አየር የለም። በቃ እንጋያለኝ። በቃ ተሬን ሸፈንልኝሽ። አሎ ዛጋ ወይ ጉዴ! ምን ሆነ ነው? ቆይ ላስረዳ። ባይኔ ያየሁት ምንድን ነው? ምታሰረጭ። በቃ ሲጀመር፣ ከዚህ በፊት ተነጋግረናል። ምንድን ነው የተነጋገርን? ከአንተ ጋር ልሆን አልችልም። ምክንያቱም ፍላጎቴ ልታሟላለኝ አልችልም። ሰው ደግሞ የሚፈልገውን ነው የሚመርጠው። እየሰሩ አይደል እንዴ? የምትሰራው ስራማ አይደለም ለኔ፣ ለዳዋ እናትህ ጓዳ እንኳን አይሆንም። ልክነሽ። እዚህ ጋር ቢበቃን ይሻላል

እንዲህ አናግረኝ። ምንድን ነው ማናግርሽ? ይቅርታ እፈልጋለሁ። የልብሽን ካደረስሽ በኋላ ይቅርታ መቀበል ለአንቺ ቀላለሁ? ገንዘብን አስበልጠሽ ነች። ኧረ አይደለም፣ ዝም ያካች። አሁን ከኔ ምን ፈልገሽ መጣሽ? ነው ወይስ ገንዘቡ አለ ወይ ደግሞ አኝኮ ተፋሽ። ይቅርታ አድርግልኝ፣ ዋክ ተሳስቻለሁ። የዛኔ ምንድን ነበረች እንኳን የኔን የደዋን እናትን ጓዳት ሙላም ነበር ያልሽ። አሁን የደዋን እናትን ጓዳ ልንባት ሥራ ሌኒ ሂጂ፣ ካጠገቤ ጠፊልኝ። በጣም ተራራ ነው ቤቴ። አስደውይም፣ በቃ አትጻፊም ደብዳቤ። ድንጋይ ያለ ሆኗል አይሰማሽም ልቤ አይ ልቤዬ፣ አለድሽም አትገባም ከሳቤ። በቃይ ብቃሽ ዳቂቃ ከጠገቤ። ኩራት ሳይሆን አጉል መጀነን፣ ልቤ በረሃ ነው እ መጣች ቺቺ ደግሞ የሰማችሽ። በቃ እባክህ የፈለግከውን እሆንልሃለሁ፣ ይቅር በለኝ። በቃ ነገርኩሽ እኮ ድህነቴን አምነሽ ካልተቀበልሽ መቀጠል አንችልም። ውድጃ አይደለም እኮ ሀብታም የመረጥኩት ወድጃ አይደለም አንተ ፍቅረኛ። በሰው ፊት ደሃ ብዬ የተሳደብኩት ምንድን ነው የምትዩ? የታመመችዋን እህቴ ለማሳከም ስል ነው ሳልወድ በግድ ሀብታም ልጅ ጋር የሆንኩት። እሱ ፊት የግድ ልሰር ይገባ ነበር። እባክህ ወድጃ አይደለም፣ ይቅር በለኝ። ለእህቴ ስል ነው። አረ ወይኒ በጻኔ ነፍሴ እኮ ተጨነቀ። ታዲያ ይህ ሁሉ ነገር ሲፈጠር ቀድመሽ አነግርኝም ነበር? እንደሌለህ እያወቅኩኝ ለምን ሌላ ችግር ውስጥ እከትሃለሁ? በቃ እሺ እንደዚህ ስላልመሰለኝ፣ እኔም ይቅርታ ለተናገርኩሽ ነገር። አፍቅርአለሁ እኔም በጣም አፍቅርሻል። መጣው እሺ። አባ ምን አንድ ሻገገማ ምን አባቱ ይገገማል? አንዴ ያዞን በይን ሳፈስበት?

የአራዳ ልጅ ፍጠን ቦት የአራዳ ልጅ ወስን ቦት የአራዳ ልጅ ምን አንልቆት፣ ያዘው፣ ያዘው፣ ቁም እያለው፣ ቁም እያለው፣ አታመልጠኝም ምንድነው ምን አንቀለቀል አልቀሳት ነው የተንቀለቀል ሹማን ቺንሽ ቀርቃለህ፣ ደሞ ታወራለህ እንዴ? በጥፊ ስትማች የመጀመሪያሽ ነው እንዴ? እጆችሽ በጣም ነው የሚለሰው ይመስላል። እብድ። ቆይ አንዴ፣ እኔም ማየት እንደዚህ ያስደነግጣል። እንዴ ምንድነው የምታወራው? ፍቅሬ እንዳይው መንገድሽን ያሳተ ኦፍ ጎዶሽ። እንዴ ለምን ደሞ ከዚህ ነው የምትጠው? ያዛት፣ ያዛት፣ የባሰው መጣ ሷም የሱ ተባባሪ ናት።

ሰመሸን ገና አልነገርሽኝም። ምንድን ነው አንተ? ገንዘብ የለውም እንዴ? ኧረ ብላዘር ምን ያለው መስሎ ነው ታዲያ? ምንም ሳይኖረው ነው እንዴ? ተከተልከኝ። ለዋሊቱ ነው እንዴ? በል ሄሎ የኔ ፍቅር ሄሎ የኔ ፍቅር፣ ምን ሆነሽ ነው እንዶ? የዛሬን ብቻ ከጉዳውጣኝ፣ እኮ ምን ሆነሽ ነው? ትሞት ቢኖ የክምና ብራቶች። ወይኔ ለዛሬ ከሆንከኝ አንተ መቼም አጠቅበኝም። እሺ፣ ኬትን ብዬ ያለሽበት ድረስ አመጣልሻል፣ እንበላዋለን። ሸሜ ሸሜ! አቤት። በእናት ያለህን ብር በሙሉ ስጠኝ፣ የኔ የምለው ሰው ሊሞትብኝ። አረ ማርያምን፣ ምንም ብር የለኝ በጣም ብሩን ከፈለኩ ግን የሆነ መላ መስራት አለብን፣ የግድ ማለት ነው። እሺ በቃ እንሂድ፣ ቶሎ በል ይበናት። አንተ ልጅ ያማል እንዴ? አንተ ናተነስ ቆይ ቆይ፣ አረሽሜ ሊሞት ነው መሰለኝ።

ያዞ እሺ፣ እደውልልሻለሁ። ሀይ ዳግ በዬ ነበርኩ። ያችን ውሻ አረሳታድ። ምንድን ነው የምትለው? አውቀህ ነው እንዴ? ምን አረግኩ? ለምንድን ነው ረሳት የምትለኝ? ታዲያ ምን አረግኩ ለምን ረሳት ብለ ታስታውሰኛል? እረ እኔ አላወቅኩም እንደዚህ እንደሚያናድድ አውቀህ ነው እንጂ ሆን ብለ። ደና ከልቤ ያወጧትን ረሳት ብለ የምታስታውሰኝ ድጋሜ እሷን እያስታወስኩ ልታመም ልጎዳ? እዘንልኝ እንጂ ለምንድን ነው በልቤ ውስጥ የተዳፈነውን እሳት መጭርብኝ? እሺ እሺ በቃ እሺ አትበለኝ፣ ህመሜ እንደሚገባው ሰው በቃ ተወኝ፣ ልኑርበት ልኑርበት።